ወገኖችቼ ድረሱልኝ እኔ ሰይፉ አንድየ እባላለሁ እድገት ጮራ ነዋሪ ነኝ ባስኬት ሰፈር ሁለቱ ኩላሊቲ ህመምተኛ ነኝ አምብት ነው ያለኝ ጨርሻለሁ። ሁለቱም አይኔ ታውረዋል። ያለኝ ጨርሻለሁ። ወገን ደራሽ ይደርሳል። ድረሱልኝ አባቶች፣ ወንድሞች አድኑኝ፣ አድኑኝ ላላህ ብላችሁ አድኑኝ። ወገኖቼ እናት አባት፣ እህት፣ ወንድም አባቴ እንዳይሞት አድኑልኝ። እኔም ትምህርቴን አቁሜ አባቴ ማስተማር ከጀመርኩኝ ዓመት ሆኖኛል፣ እና በገንዘብ እጦት አባቴ እንዳይሞትብኝ አሞ እንኳን መቀመጡ ለእኔ አንድ ነገር ነው። እባካችሁ ተከራይተን ነው የምንኖረው፣ የግላኪን ቤት ነው የሚታከመው። በሳምንት ሶስቴ ነው እጥበት የሚያደርገው። ከአስራ አምስት ሺወር በላይ ነው በሳምንት የምንከፍለው እባካችሁ በጎንዘርጦት ቤታችን ይኸው ድንገባ ነው። አድኑልኝ! አባቴን አድኑልኝ! አባት ያለው በአባቱ አይጨክንም። ድረሱልኝ፣ አባቴ እንዳይሞትብኝ።